ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይዛልኝ በያላችሁበት። አስጨነቀን የነበረው ጉዳይ ያው ወደ መፍትሄው ተገብቷል ማለት ነው ውዶቼ። በጣም እንደኔ ሲጨነቅ የዋለ ቀኑ አልመሽ ያለለት ማን ነው እንደኔ የምሬን ነው። ማለት በቃ ትናንትና የተፈጠረው ነገር በጣም አስደንግጦ የነበረ ነገር ግን መጨረሻውን ማየት ነበረብኝ፣ ያው በውርኬና በሀይሚ ዙሪያ ማለት ነው። እስቲ እነ ጦልጧላ ጠንፊዎች ግን ለስድብ የምትቸኩሉ ሞጥ ሟጣ ሞጥ ሙጢ ሁላ ማለት ነው፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት። እንዴት ነው ጨጓራችሁ ይፈጫል? የነገር ጨጓራ ማለት ነው። የምግብማ ይፈጭላችኋል። ለማንኛውም በጣም የሚያሳዝንም ነው ደስም የሚል ነገር ነው። ደስ የሚለው ነገር ያው ፕራንክ መሆኑ። በእርግጥ ሀይምዬ አታደርገውም። እኔ እኮ ተናገር ያለው ቀድሜ ሀይምዬ አታደርገውም፣ ይሄ ነገር ፕራንክ ነው፣ ብሩኬ የሚላትን ለመስማት ነው፣ ከብሩኬ ተነጥላ የትም ቦታ አትሄድም ብዬ ተናግር ያለኝ ነገር እየው፣ ምን መሰላችሁ ውዶቼ፣ ያው ብሩኬን ለመፈተን ምን ይለኛል ለማለት ያደረገችው ነገር ነበረ። እና ብዙዎቹን አስደንግጠዋል። ሀይሚዬ ቀበጥሽ፣ ሀይሚዬ አንቺ አበዛሹ፣ ተጨማለቅሽ ያላሏት ነገር የለም። ይች ትንሽ እየሌ ፈረደባት የኔ እናት ሀይሚዬ። እንደውም አባት የሌለውንልሽ አንቺም የፕራንክሱስ ሱስ አለብሽ። ጥላቶችሽም ትንሽ ነገር ሲያገኙ በቃ ያመነጫጭቁሻል። ምን ይሉሻል? ምን ይሉ አንቺ ብቻ ግን ምንም ነገር እንዳይሰማሽ የኔ እናቴ። እኮ ያለ ነው አበሻ አይደለን? አበሻ ደግሞ ቡጨቃ ውስጣችን ነው። ግን ከሚዛኗ ዝቃል አደረጋችኋትም። ችግሩ እናንተ ትሳደባላችሁ እንጂ ምንም እኮ የምታመጡት ለውጥ የለም። ሲጀመር እኮ ሀይሚን ጠንቅቃችሁ ታቋታላችሁ። ነገር ግን ታልተሰደባችሁ የማይሆንላችሁ አንዳንድ ኮከንያም አላችሁ። ይህ ነው ችግራችሁ። ለማንኛውም ቤተሰብ ነገር ግን ያው ብሩኬ ለሀይሚ በባለፈው ጊዜ ፓስፖርቱን ወስዶ ነበር። ይሄ ሀይሚዬን ማለት ነው። ያንን የወሰደበት ያው ፕሮሰስ ለመጀመር ወደ ዱባይ ሊያመጣት ምናምን ነገር ያንን ለማድረግ ነበረ። ሰፕራይዝ ሊያደርጋት የሆነ ታይም ላይ ቃል ገብቶላት ነበረ። እኔ ሁለት መቶ ሺህ ስገባ ለየት ያለ ቦታ ወስጄ አዝናናሻለሁ ብሎ ቃል ገብቶላት ነበረ። ያንን ቃል ለማክበር ያው ፕሮሰስ ጀምሮ ትኬት ቆርጦ ምናምን ነገር ነበረ። ነገር ግን ውዶቼ ትናንትና በተፈጠረው ሀይሚ ልሄድ ነው ብላ በነገረችው ሰዓት ያው ብሩኬ ደግሞ ታውቃላችሁ ይናደዳል፣ ምናምን ነገር ዝምተኛ ሰው ቶሎ ንዴት ነው የሚቀርበው። ምንም ማድረግ አይቻልም። ለውሳኔ ነው የሚቸኩለው ዝምተኛ ሰው እና እኔ ብሩኬን ልወቅሰው አልችልም ምክንያቱም ምን መሰላችሁ ማድረግ ያለበትን ነገር ነው ያደረገው። ነገር ግን በእርግጠኝነት ደግሞ ምነግራችሁ ብሩክ ይሄንን አያደርገውም። ይሄ ትኬት ቆርጦ ምናምን ለሃይሚን ሊወስዳት ምናምን ነገር ከተዘጋጀ ትኬት ይቆርጣል ብዬ እኔ አላምንበትም። ማለቴ ይቀዳል ብዬ እኔ አላምንበትም። አይቀድም። ነገር ግን ሃይሚን እሷ ባንጨረጨረችው ልክ ሊያንጨረጭራት ታስቦ ነው። እንደዛ ነው የተረዳውትኝ ማለት አስደንግጠዋለች አናደዋለች፣ ለምን ምናምን ነገር ብሎ በጣም ተናዶ ነው የሄደው። ብሩኬ ሲናደድ መሄድ ወይም ዝም ማለት ነው የእሱ ምርጫ። ዝም ብሎ ነበር የሄደው። ለምኗት ነበረ በሰዓቱ አልነገረችውም። ልትነግረውም ፈልጋ ነበረ እሱም ተበሳይቶ ስለነበረ ሄደ። በእርግጥ አንዳንዶቻችን ማለት ነው ምንድን ነው በባለፈው ጊዜ ውታጅራ ሄዳ ማዘር ለምነው ነው አደል ብሩኬን ያስቀሩት። ስለዚህ አሁን ሀይሚ ያ ሁሉ ሆ ሆና ያ ሁሉ አልቅሳ ምናምን ነገር በብዙ ነገር ተለምኖ ብሩኬ ቀርቶ አሁን ሀይሚ ትሄዳለች ብላችሁ አስባችሁት ልባችሁ አምኖ ነው እንደ ሀይሚ እየጥቅመኛ ስትሏት የነበራችሁ። በጣም ቁ ነው የምታሳዝኑት። በትንሽ ነገር ቶሎ የምታምኑትስ ለሀይሚን በቃ እና አብዛኞቻችሁ ሀይሚን አላወቃችኋትም ማለት ብዙ ይቀራችኋል ሀይሚን ለማወቅ እኔ ብዙ ጊዜ ነው ይሄን ቃል ደጋግሚ የምናገረው። በጣም ነው የምታሳዝኑት። እግዚአብሔርን ነው ምላችሁ እኔ እኔ እንጃ ጥቅመኛ ስትላት ራሱ እናደዳለኝ። ጥቅመኛ ሰው አታቁም። እንዲህ እናንተ ታንቅልባችሁ ተነሱ። በጀመሪያ ሰውን ለማሸማቀቅ አትሩጡ። በቃ አትሩጡ። እና ብሩኬ ደግሞ ትኬት ቆርጫለሁ ምናምን ምናምን ያለው ነገር ትኬት ቆርጦ ሊሆን ይችላል። ነገር ግን ቀድጄዋለሁ ትኬቱን አሁን በንዴት ያለው አይቀደውም በእርግጠኝነት ማለት ነው። ብሩኬ ይሄንን አያደርገውም። ሀይሚ አናደዋለች፣ እሱም ያናድራት ነው። ሀይምዬን ይናቻዩ እንግዲህ። እና በብሩኬ ለምን ቀደክ፣ ለምን ደስ አደረግ፣ ለምን ቸኮልክ ፈጠንክ ምናምን እኔ አልወቅሰው አልወቅሰው ምክንያቱም የባለፈው ቁስል ሳይሽር በቁስል ላይ ቁስል ነው እየተደራረበ ያለው ኦዴንስ እራሱ እኛ ደክሞናል እያሉ ይደክማል እንዴ አሁን እኮ ሀይሚዬ እኛ በቃ ስራ እኮ ላይ የምንውለው እኛ የምንፈልገው ከእናንተ የሚያዝናና ነገር ምናምን ነው እንጂ ይሄ ነው በጭንቀት ላይ ጭንቀት በስራ ላይ ጭንቀት ነው እየደራረባችሁብን ያለው እንዴ ሀይሚዬ ይሄ እንኳን ብሩኬ ቢቀድ እንኳን አልቀደድም እንጂ አይቀድም እንጂ ልክ ነው ብለን ነው የምንደግፈው ማለት ነው እና ሄክ ፋሽ ግን እንዲከፋሽ አንፈልግም። ምክንያቱም አንደኛ ያው ስህተት አለ፣ አንቺ ጋ ስተቱ ያንቺ ነው። አሁን ላይ ምንም ማድረግ አይቻልም። ልጅነትም አለብሽ ያው የፕራን ክምሶስ አለብሽ ሀይምዬ፣ ይሄ ሁሉ ተደራርቦ ምናምን ነገር ማመን አለብሽ ከቻልሽ። ግን ብሩኬ እኔ ስተት ሰርቻለሁ፣ የሰራው ስተት ደግሞ ከባድ ነው፣ ግን ይቅርታ ተለይተኝ እንድትሄድ አልፈልግም፣ ከቻልክ ደግሞ እኔ እንሂድ ምናምን ደግሞ እዚጋ ከስር ያለውኝ ምናምን እያለ ነው የከሰርከውን ደግሞ እኔ ከፍላለሁ፣ እያለች ነው። እሱ ደግሞ እኔ አልፈልግም እያለ ነው ያለው። እውነት ግን ቀዶት ከሆነ ምንም ማድረግ አይቻልም። ማለት እዚ ጋር ከስሯል። እንደገና ደግሞ ከስሯል። የራሱን ብር ነው የከሰረው። ግን ብሩኬ አይቀድም ማለት እንጃ፣ ይቀደዋል ምናምን ትኬቱ እንደዚህ ምናምን ብዬ እኔ አልወሰንም ይሄን ውሳኔ። ቤተሰብ ለምን በቃ ሀይሚ አስደንግጠው ስለነበረ በሰዓቱ ደግሞ በጣም ለምኗ ስለነበረ አልነገረችውም። ያንን ነገር ለማናደድ ነው። ይሄው ነው እንግዲህ፣ ለማንኛውም ግን የኔ ውድ ቤተሰቦች፣ የሃይሚን ደስታ የምትፈልጉ ሁልጊዜም ሰላማቸውን የምትፈልጉ የነዚህን ውድ ልጆች እንኳን ደስታ አላችሁ። እንኳን ፕራንክ ሆነ ሲጀመር ፕራንክ ነው ብላችሁም ያወቃችሁ የተረዳችሁ ሰዎች አላችሁ። ሃይሚን በደንብ ጠንቀቃችሁ የምታቋት የተረዳችሁ አላችሁ። በጣም ቴንኪው ለእናንተ እንደዚህ ስትረዷት ሀይሜን አንደርስታንድ ስታርጓት ቶሎ ለውሳኔ ሳትቸኩሉ ሳትሳደቡ ስትቀሩ እኔ በጣም ነው ደስ የሚለኝ። እንደእናንተ አይነቶቹን ያብዛልን፣ ለተሳዳቢዎች ደግሞ ልብ ይስጥልን ነው ማለት የምፈልገው። ማለት ለውሳኔ አትቸኩሉ። እስቲ ምንድን ነው ብለን እስቲ እንረጋጋ። ለምንድን ነው ሰውን ያለ ጥፋቱ የምትሳደቡት? ለምንድን ነው ግን? ማለት እንግዲህ ብሩኬም ፕራንክ ያደርጋል፣ ሀይሚን ፕራንክ ታደርጋለች። ይህ እኮ ያለነው በሁለቱ መሀል ስለ? ሀይሚዬን እንደ ስህተቷ እንኳን ምክር ብትመክሯት ጥሩ ነው። ስህተትሽ ነው ብላችሁ ብትመክሯት አሪፍ ነው ከምትሰድቧት። በእርግጥ ሰድባችኋትም አልተሰደባችኋትም እሷ ጋር ምንም የሚቀንሰው የሚጨምረው ነገር የለም። እናንተ ጋ ነው እንዲሁም ክፍራችሁን ዝቅ እያደረጋችሁ ያላችሁት። እናንተ በምትሳደቡበት የራሳችሁን ማንነት ነው እዛ ጋ እያንጠባረቃችሁ ያላችሁት፣ እንዲህ እንጂ የሀይሚን ማንነት ወይንም ለሀይሚ ምንም ትን የሚላት ነገር የለም። ለማንኛውም ላይክ፣ ሼር አድርጉ። አሁን ብሩኬን መለመን አለብን በሰፊው የምሬን ነው ውዶቼ።